ማለት ነው። የልሳ ግን እንግዲህ በሁለት ሚሊዮን ነው ያለው። ልጁ ሁለት ነው እንደዛ ምናምን አንደኛ ነገር ይቺ ልጅ አሁን ላይ ዝም ብላችሁ ካያችኋት ምን አይነት ልቧ እንደተደፈነ ኤፍሬም የተባለው ምን አይነት እንትን ቢያስነካት ነው ያኛው መቅረብ ስለማይችል በኤልሳ እንትን አሳበው የልኡልን ሹፌር እንዲቀርባቸው አድርገው አንዳንዱ የልዑልን እንትን እርምጃ የልዑልን የሚያደርጋቸውን ስራ ለማንት ለማለት እኔ ምን አይነት ጨካኝና አረመኔ እንደሆነች አላውቅም። እንግዲህ ሹፌሩ በመጀመሪያ እሷን ይዞ ሄዶ የምትፈልገው ቦታ ይዟት ሄዶ እሷ የምትጠይቀውን ጥያቄ ትክክለኛውን ስላልነገራት ልዑልን ምን አይነት ወጥመድ ውስጥ ልታስገባው እንደነበረ እንግዲህ ልጁ እንደሚያወራው ከሆነ በጣም በጣም በጣም ታቅዶ የመጣ እቅድ ነው። ለልዑል ነው ይሄ ሁሉ እቅድ የታቀደለት። የልዑልን ሹፌር ሁላችሁ እውነት አመስግኑት። በጣም በጣም ጎበዝ የሚመሰገን ልጅ ነው። ምንም እንኳን ብር ቢያቀርቡለት ምንም እንኳን እንትን ለምንም ነገር ሳይበገር ልዑልን አሳልፎ ስላልሰጠው እንደ ኤልሳ አርመኔ፣ እንደ ኤልሳ እንትን ቢሆን ዛሬ ልዑልን የት ቦታ እንደሚወስዱት ራሱ አይታወቅም። እያንዳንዱ ሰከንድ፣ እያንዳንዱ እንትን እርምጃቸውን ከልዑል ከማን ነው ከኤልሳ እንትን መንቀል የለባቸውም አይናቸውን። ልጅቷ ቆርጣ የተነሳችው አዚጋ፣ ልዑል በመጨረሻ የምነግራችሁ ነገር ቢኖር ከልዑል ጋር ነው ጠላት የሆነችበት፣ ለምን እንደሆነ አላውቅም። ልዑል አባቷን ካለበት ችግር አውጥቶ እናቷንም ለማገናኘት አጎቷንም እየፈለገ ያለው ልዑል፣ እሷ ግን ዙራ ዙራ ማመስገን ሲገባት ጭራሽ ሌላ እንትን ይዛለን ነው የመጣችው። ሌላ ሌላ ሌላ አጀንዳ። በዚህ ሹፌር ምክንያት ልዑልን ልጁ እኮ እሺ ብሎ ተስማምቶ ቢሆን ይሄ ሹፌሩ የልዑል አምኖት ልዑል ያው እሱ ነው ከሚፈልገው ቦታ ውሰደ ሲለው የሚወስደው እዚህ ና ሲለው የሚመጣለት ልጅ። እሺ ልጁ ቢስማማት ብር ነው ያታልልሻል። አንዳንዴ በተለይ ብር ምናምን እጥረት ካለብሽ፣ ይህን ያክል ብር ልሰጥሽ ስትባይ አብዛኛው ሰው እሺ ብሎ የሚስማመው በብር ነው። ይሄ ልጅ ያለመስማማቱ እንደውም እውነት ልውል በጣም በጣም በጣም እንጃ የእውነት ፈጣሪ ይወደዋል እንጂ ተስማምቶ ቢሆን እንደ እሷ ጭካኔነት ቢሆን እንደ ኤልሳ ቢሆን እስካሁን ድረስ ምን አይነት እቅድ እንደምታቅድ አላውቅም። ልውል እንግዲህ ሰሞኑን እያያችሁት ነው፣ ይዞ የሚመጣው በተለይ ባጎቷ እንትን የት እንደወሰዱት ባልታወቀው ካለበት ችግር ውስጥ ለማውጣት ጠዋት ማታ ይደክማል። እሷ ደግሞ በጎን ሁና ሌላ ሴራ ታሴራለች። ይቺ ሴት እንግዲህ መጨረሻዋ ምን እንደሚሆን አላውቅም። ከነጋ ከዛሬ እያለች እያለች እያለች በየሰከንዱ በየእንትኑ አዳዲስ አጀንዳዎች እያመጣች ሌላ አለም ውስጥ እየካተተችው ነው ያለችው። ልዑሉን ሌላ ችግር ውስጥ እያስገባችው ነው ያለችው። ልዑል በጣም ምስኪን ልጅ ነው። እሷን አሁንም ያምናታል። አንደኛ ነገር ይሄ ሹፌሩ ዛሬ እሺ ብሎ ቢስማማ ልዑልም ምንም አያውቅም። ኦልሬዲ፣ ሁልጊዜ የሚሄድበት ልጅ ነው እንደዚህ ነገር ውስጥ ይከተኛል ብሎ አስብም። አስቡት እስኪ እንደው ጠላታችሁ ከምንድን ነው? ከሩቅ ይሁን እንጂ ከቅርባችሁ ሁና ይቺ ከስር ከስር እየሄደች ኤልሳ የተባለችው እንግዲህ በጣም አደገኛ ሰው ሆና ነው የመጣችው። አሁን ላይ ሁሉ ነገር ሁሉ ነገር እያንዳንዱ የምትሰራቸው ምናምን ሚዲያ ላይ ከወጣባት በኋላ በቃ ሴትየዋ አብዳለች ነው የምላችሁ፣ አብዳለች። ማንም ሰው የእሷን እንትን እንዲያቅልባት አትፈልግም፣ በመጀመሪያ ማለት ነው። ሁሉም ነገር ተደባብቆ ምናምን እንትን እንዲ ነው የምትፈልገው። ልኡል ደግሞ ይህንን አይፈልግም። ትክክለኛ ማንነቷ ሁሉም ሰው ይወቅ ብሎ ነው ባለፈው እንግዲህ እንደዛ ስታረግ ቪዲዮ የተፖሰተው። ዛሬ ተስፋ የሌላት ሴት በይ፣ የምትሄድበት ሁሉ የሰውን ውድቀት የምትፈልግ ሴት ምን አይነት እንትን እንደሆነች ምን አይነት አረመኔ ብትሆን ነው? አንደኛ ነገር ለልዑል እንደዚህ አይነት እቅድ ራሱ ማቀድ የለባት። ልዑል ለሷ ሲል በጣም ብዙ ነገር ያደረገላት። ሁለት አቤሱና ነው እንጂ አንገት አንዳንዴ የተሰራው ዙሮ ለማየት ነው። እሷ ግን አንገተ ቢስ ባትሆን ኑሮ ዛሬ ልዑልን እንደዚህ አይነት ችግር ውስጥ ለማስገባት ቆርጣ ትነሳም ነበር ሳይሆን እሷ ከጎኑ ሆና የኤፍሬምን ለህግ አሳልፋ መስጠት ትችል ነበር። እሷ ግን የተገላብጦሽ ልኡልን ነው ችግር ውስጥ እየከተተችው ያለችው። የኤፍሬምን ነግንትን እየደበቀችለት ማለት ነው። እኔ አሁን ተመልካቾች ምን አሰብኩኝ? ማነው ኤልሳ ከጤናው አይደለም የሆነን ችግር አለባት እንጂ ኤፍሬም የተባለው ሰውዬ ምን ያክል አስጨናቂ ቢሆን ነው እንደዚህ አይነት ችግር ውስጥ እንድትገባ እያረጋት ያለው? በጣም ግራ እየገባኝ ነው ወገን። ሰውዬው ምንድን ነው ነው እኔ ግራ የገባኝ ነገር ምን አይነት እንዲህ ሰው በሰው ንብረት በሰው እንትን እንደዚህ የሙጥኝ ይላል? ኦልሬዲ የአባቷ ንብረት ስለተመለሰ በደስታ ተመልሳ ከአባቷ ጋር ትኖራለች ሲባል እሷ አሁንም ከኤፍሬም ጋር እየንት እያለች ከጀርባ ያሉ ሰዎች በየተባለችውን እንደዚህ አድርግ የተባለችውን በልኡል ላይ ያለ ምንም እንትን ማለት በቃ ዛሬ ደግሞ ብለው ብለው ብለው ብለው በዛም አልተሳካላችሁም፣ ሲል ምን ይመጣሉ በልኡል ሹፌ ምን ሊያረጉ እያሰቡ እንደሆን አላውቅም። እቅዳቸው ምን እንደሆነ አላውቅም። አቅዳሉ ይከሽፍባቸዋል። እያንዳንዱ የሚሄዱበት የውሸት ዓለም እየኖሩ ስለሆነ እኮ ነው። ውሸት ውሸት ጥሩ አይደለም። የእውነት ኧረ ስንቱን አየ ነው። በዚህ በትንሽ ቀን በኤልሳ ምክንያት በኤልሳ ምክንያት ስንት ሰው ስንት ሰው ተሰቃየ። እናቷ የት እንዳለች ማታቅ ልጅ። እሷ ግን ለልኡል ወጥመድ ታዘጋጃለች ጠዋት እና ማታ። ቆጣ እናቷ ታማ እንደዛ እየሆነች እያየት ሄዳ እናቷን ፈልጋ አግኝታ ማሳከም ሲገባት እሷ ከነ ጭራሹ ሌላ ችግር ውስጥ ገብታለች። ብቻ እኔ ብቻ አላቅላትም ምን አይነት እንትን እንደሆነች አላቅም። ሴትየዋ ምንድነው የነካት ጎበዝ? ይህን ይሄን ያክል አርመን ይሄን ያክል ጨካኝ ትሆናለች ወይ ኔ እኔ ናት። አሁን ሲያሰዝንች ነው ወገን መጨረሻው እንደሚሆን አላቀም። አሁን ልውል ቆርጦ መነሳት አለበት ኤልሳን ለማሳሰር። ሰሞኑን ደግሞ ልውል ላይ ተነስተዋል ኮሜንተሮች። ለምን ልው ኤልሳን አሳልፎ አይሰጥም? ከእሷ ጀርባ ያሉትን እያንዳንዱን ለህግ እያሳለፈ እየሰጠ ኤልሳንም ስለሚወዳን ነው ወይ ፍቅረኛው የድሮ ስለሆነች ነው ወይ? ለምንድን ነው ለህግ ማስንትን ማይላት? እንደዚህ በቃ ይሄ ነው። በልኡል ኮሜንት እንዳለ፣ ልኡል የራሱ ምክንያት አለው እሷን አሳልፎ የማይሰጥበት። ግን ለራሱ ጠላት ነው የሆነችው አሁን ላይ ከጀርባ ሁና ሌላ ሴራ እያሴረች እሱን ለማሳሰል ምንድን ነው ለማሳገት ይሆን፣ ምን እንዳሰበች አላውቅም። የልዑል ጥላት መቼም አጠገቡ ያለው ነው፣ ከሩቅ አይመጣም። እሱም እንደምታዩት ነው። ምንም ጥንቃቄ ያደረግም፣ ሁሉንም ሰው ያምናል። ሁሉንም ሰው አይ፣ የልሳ ነፍስሻ አይማርም። እችም እንግዲህ ምን አይነት ምን አይነት ምን አይነት መከረው መከረው መከረውእቢ ካለ መከራ ምከራው የሷ ነገር ሰርችቶናል መሮናል። በያ እንዳ አንዱ ሰከንድ የምታደርጋቸው ነገሮች ከሰው ወጣ ያለ ባህሪ ነው ያላት አሁን ላይ እንደሰው አይደለም እያሰበች ያለችው ልጅቷ። ሰው እንዴት ነው በሰው እረ እኔ እኔ ግራ ገብቶኛል ወገን። እናንተ በዚህ ጉዳይ ምን ትላላችሁ? በኤልሳ ነገር ለማንኛውም ዛሬ እንግዲህ ያው በልጁ ምክንያት ልኡልን አድኖታ ማለት ትችላላችሁ። በቀጣይ ደግሞ እንግዲህ ይህቺ የልሳ የተባለችው ሴት ምን እንደምታስብ ምን እንደምታግድ ዛሬ በልኡል ሹፌር ምን አይነት ሴራ ስታ ሴር ሰንብታ እንግዲህ አጋልጠዋለች ማለት ነው። ከጀርባ እንግዲህ በይ በይ በይ ብሎ እየገፋፋ ይልካታል። እሷን ሌላ ችግር ውስጥ እየከተታት አለው። እንግዲህ ዋናው ኤፍሬም ነው። ከኤፍሬም ጋር የሚሰሩም አሉ። እነሱ አንድ ላይ ብቻ እነሱ ከልኡል ልጅ የሚገቡበት ቀን ቅርብ ያድርገው። ከዛ በኋላ ሁላቸውም ያበቃላቸዋል። የልሳ ነገር ትንሽ እየከበደ ነው የመጣው። ምክንያቱም እሱ አንደኛ ራሷ ችግር ውስጥ እየገባች ነው ያለችው። ሁለተኛ ብቻዋን አይደለም እየሞተች ያለችው። ለአባቷ ቤተሰቦቿ አታስብም እንዴ? ሰው እንዴት ነው የታወረው? ወገን የራሷ ችግር ብቻ አይደለም እኮ ይሄ ነገር ሌላ ሰውም ይዛ ነው የምትሞተው። በእሷ ምክንያት ሰው መቁሰል የለበትም። ራሷን ችላኮ እንትን የምትል ቢሆን ማንም ሰው ቼክ አያረጋትም። ግን ልጅቷ በ የተባለችውን ትመጣለች ታደርጋለች። ከዛ በኋላ እነሱ ይሸሻሉ። ፊት ለፊት የምትጋፈጠው ማናት? ኤልሳ ናት። ወንድ ከሆኑ እነሱ ልብ ካላቸው ፊት ለፊት መጥተው መጋፈጥ ከልዑል ጋር ይችላሉ። ግን እነሱ ከጀርባ ሆነው በብር እየደለሉ የሰውን ሕይወት እያበላሹ ሰውን ወይኔ፣ ወርዴት አረ፣ ምን አይነት እንትን ነው። በእናታችሁ ሰው እንዴት ነው እንደዚህ የሚጨክ ነው፣ አረመኔነት አቤቱ ላስች ላይ ስጥ ላስች ላይ ስጥ ሉል ይሄም ጉድ ሲሰማ ምን እንደማል እንዴት እንደሚደነግጥ። ይህንን ሁሉ ካጠገቡና እየሰራች ያለችው የልሳ እንደሆነች ሲያቅ ምን አይነት ጨካኝ እንደሆነች ልጅቷ ለምንም እንደማትራራ ከፊት ለፊት ሁና ከሱ ጋር ሁና ደና ሰው መስላ ላይ እየቀረበች ከጀርባ ደግሞ ለሱ ምን አይነት ስንትን እያሰበችለት እንደሆነ እንግዲህ በገዛ ሹፌሩ። ወይ ማመስገን ያለብን ሹፌሩን ነው። ምንም እንኳን ብር ሳታለለው ችግር ውስጥ ስላላስገባው ወንድማችን እናመሰግናለን። የእሷ ነገር እንኳን አብቅቶላታል፣ ክብር የለላት ቤተሰቧን ያላከበረች ሰው አታከብር። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከመን ገና የደራስ ደህና ደህና ሰንብ። ትወዳችኋለሁ። ለምታበረታቱኝ እህት ወንድሞች ከልብ ከልብ ነው የማመሰግነው። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። መልካም መስቀል ብርሃን ይሁንላችሁ፣ መልካም በዓል ይሁንላችሁ እያልን እንግዲህ የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ ባይ